አሰላሙ አለይኩም ወረሕመቱላህ እንደምን ዋላችሁ? እንደምን አረፈዳችሁ? ዛሬ በሌላ ቪዲዮ ተገናኝተናል። የዛሬው ቪዲዮ ርዕስ የኢትዮጵያ አየር መንገድ ሆይ በኢፍጣር ፕሮግራም ልትሸነግሉን አትሞክሩ የሚል ቪዲዮ ነው። እንዲህ መነሻ ሐሳቤ ላይ የተወሰኑ ነገሮችን ላንሳላችሁ። እንዲህ ከቅርብ ጊዜ ወዲህ የኢትዮጵያ አየር መንገድ ያመጣው ፋሽን አለ። ይህ ፋሽን ምንድን ነው? በተለይ ከኢትዮጵያ ሙስሊሞች ጋር ከሙስሊሙ ጋር በተያያዘ የሚደርስበትን ወቀሳዎች በተወሰነ መልኩ ለመቀየር ወይም ብራንዱን ለማደስ በሚመስል መልኩ ጥቃቅን የአፒዝመንት ዝም ብሎ የማስደሰቻ ስራዎችን መስራት ጀምሯል። እኒህ ስራዎች ጥልቅ የሆኑ መሰረትን ማን ነው ጥልቅ መሰረት የያዙ ነገሮች አይደሉም። ዝም ብለው የሜካፕ አይነት ፒያር ስራዎች ብቻ ናቸው። ከላይ ብቻ ያለ ገጽታን ለመቀየር በሚል ማለት ነው እና የሰሞኑ ኢፍጣርም በትላንትና ዕለት ይመስለኛል፣ ወይ ከትላንት ወዲያም ሊሆን ይችላል። ብቻ የተለያዩ የሙስሊም ማህበረሰብ መሪዎችን መጅሊስንም፣ ሌሎችንም ድርጅቶች ጠርተው በስካይላይት ሆቴል የኢፍጣር ፕሮግራም አድርገዋል። የኢፍጣር ፕሮግራሙ በራሱ መጥፎ አይደለም፣ ግልጽ ለማድረግ ስለዚህ፣ ይፍጣሩ መጥፎ ነው እያልኩ አይደለም። ጥሩ ነው። በኤርፖርትም በኩል በአጠቃላይ በኢትዮጵያ አየር መንገድ በኩል የተሻሻሉ ነገሮች የሉም እያልኩ አይደለም። ከዱሮ አንጻር የቀየራቸው ነገሮች አሉ። ከሙስሊሙ ጋር በተያያዘ እነዛ የሚበረታቱ ናቸው። ከዛ አንጻር ኢፍጣሩ መደረጉም በራሱ መጥፎ ነው እያልኩኝ አይደለም። ግን ለዛም ነው በነገራችን ላይ የሙስሊሙ መሪዎች ኤርፖርቱ እንደዚህ ሲጠራቸው የሚገኙት እውነቱን ለመናገር ኤርፖርቱ ይህን እንዲዘርቭ ስለሚያደርግ አይደለም። የመጅሊስ አመራሮች፣ ሌሎችም የማህበረሰብ መሪዎች ኢፍጣሩ ላይ ተገኝተው ጥሪ የሚያከብሩት እውነቱን ለመናገር ኤርፖርቱ የሚገባው ስለሆነ አይደለም ነገር ግን አገራዊ ድርጅት ነው በሚል የሀገር ኩራት ነው በሚል ስለሚታሰብ ከዛ ውጭ ደግሞ የሙስሊሙ መብት ጋርን በተያያዘ ያለበትን ችግሮች በሂደት በመቅረብ እንፈተዋለን በሚል ሂደት ነው እንትን እያሉ ያሉት እንጂ እውነቱን ለመናገር የኢትዮጵያ አየር መንገድ ይህንን ዲዘርቭ ያደርጋል ብዬ አላስብም። አሁንም ድረስ መቀየር ያልቻለ በጣም ኋላ ቀር አመለካከቶች ያሉት ድርጅት መሆኑ ያሳዝናል። በአፍሪካ ደረጃ ታዋቂ ሊሆን ይችላል፣ ትልቅ ስም ያለው ድርጅት ሊሆን ይችላል። ግን አሁንም ከአካታችነት አንጻር በተለይ ደግሞ ከሙስሊሙ መብት አንጻር በጣም ብዙ ነውሮች አሉበት። እነዛን ደግሞ ከመናገር በምንም መልኩ ልናፈር አይገባም ብዬ ነው የማስበው። ከዛ አንጻር ነው እንግዲህ የዛሬውን ነጥቦች የማነሳው በተለይ ለድርጅቱ መሪዎች። ከቀየሯቸው ጥቃቅን ነገሮችም ጋር እንዳለ ሆኖ ግን እንደ አየር መንገድ በዝናችሁ እስከ መቼ ትኖራላችሁ? ሁልጊዜ በዝናችሁ ወይም በሀገር ኩራትነት ብቻ ተሸፍኖላችሁ እስከ መቼ ነውሮቻችሁ ሳይታዩ ይቆያሉ? ይሄ ነገር ልታስተካክሉ ይገባል። አንደኛ ከውጭ ሲታይ በጣም ዘመናዊ ድርጅት ነው። ዘመናዊ ቁሳቁሶች አሉት። ዘመናዊ አውሮፕላኖች ያስመጣል። ከዛ ውጭ ደግሞ በርካታ የበረራ መስመሮች አሉት። በየጊዜው የበረራ መስመሮቹን ያሳድጋል። በአፍሪካ ኦልሞስት መሪ የሚባል የአየር መንገድ ነው። ከዛ አንጻር ደስ ይለናል። ለሀገራችን ድርጅቱ በዓለም አቀፍ ደረጃ ስም ማግኘቱ፣ ዝና ማግኘቱ የሁላ ነገር ያስደስተናል። ነገር ግን ከሙስሊሙ ጋር የነበረው ታሪክ ደስ የሚል አልነበርም በቀድሞው ሂደት። አሁን ብዙ የተሻሻሉ ነገሮች አሉ ኦፍኮርስ በተለይ በሀጅ ሙስሊሞች ይደርስ የነበረባቸው እንግልት እንደውም አንድ ሰሞን ዘመቻዎች ምኖች ነበሩ አል ከጥቂት ዓመታት በፊት እነዛ ነገሮች አልሐምዱሊላህ ብዙ ነገሮች መሻሻላቸውን ማየቱ ደስ የሚል ነው። እኔ ባለፈው አምና ሀጅ አድርጌ ያለው ያለፍኩት በኢትዮጵያ አየር መንገድ በኩል ነበር። ከዛ አንጻር ብዙ የተቀየሩ ነገሮች መኖራቸው ጥሩና የሚበረታታ ነው። በነገራችን ላይ የሰሩትን ጥሩ ነገር ለመካድ አይደለም። ነገር ግን ከሙስሊሙ ጋር በተያያዘ ገና ብዙ የሚፈቷቸው ብዙ ችግሮች አሉ። ከውስጥ ሲታይ ድርጅቱ እንደሚታሰበው ዘመናዊ አይደለም ወይም ዓለም አቀፋዊ መስፈርቱን የጠበቀ አይደለም፣ ከውስጥ ሲታይ ማለት ነው። ለምሳሌ ከሙስሊሙ ጋር በተያያዘ የሚከሰቱ የመብት ጥሰቶችን እንመልከት። ሰራተኞቹን እንዳይሰግዱ ይከለክላል። ባህሩን ሚዲያም በሌሎችም የሙስሊም ሚዲያዎች በተደጋጋሚ እንትን ሲዘገብ የኖረ ነው። ለተጓዥም የፈቀደው ቅርብ ጊዜ ነው። ተጓዥ አሁን ተጓዦች ኦልሬዲ መስገድ ተፈቅዶላቸዋል ትንሽም ቦታ ተዘጋጅቶላቸዋል። ያም የሚበረታታ ሆኖ ይሄ ግን ለተጓዦች ነው፣ ለሰራተኞች ግን አሁንም ድረስ መስገድ ክልክል ነው እየተባሉ ብዙ መከራቸው ነው ያሉ። ሂጃብ ለባይ ሰራተኛ እስካሁን ድረስ አይቀጥርም። ያሉትም ተሳቀው ተደብቀው ነው የሚኖሩት በተለይ ደግሞ ህዝብ በማያቸው ቦታ የውስጥ ቢሮዎች ላይ ብቻ እንዲሰሩ ነው የሚደረገው። ካውንተር ላይ ምን ላይ እንደዚህ አካላት ፊት ለፊት እንዲወጡ አይፈለግም። ይሄ በፖሊሲ ደረጃ የሚከተለው መሆኑን ከተለያዩ ሰራተኞችም ጋር የቀድሞ ሰራተኞች ጋር አውርቼ የደረስኩበት ነው። አሁንም ድረስ ሂጃብ ለባሽ ሰራተኛ ያለመቅጠር ፖሊሲ አለው። በየጊዜው አንዳንድ ጊዜ ፈተና ምናምን እያለ ያወጣል፣ ግን ሙስሊሞች እንደማያልፉ ይታወቃል። በሂጃባቸው ምክንያት ማለት ነው ያሉትም ሂጃቢዎች እንዳልኳችሁ ተደብቀው ነው የሚሰሩት። ከዛ ውጭ ለሙስሊሙ በዓል የሚሰጠው ፍቃድ እንኳን እንደሚለይ ይናገራሉ ሰራተኞች። ለሙስሊሙ የሚሰጠው ፍቃድ ለሌላው የሚሰጠው ፍቃድ አንድ አይደለም። ከምግብ ጋር የተያዙ ችግሮች አሁንም ድረስ አሉ ከሃይማኖት ጋር በተያያዘ ማለት ነው። ከብራንዲንግ ጋር የተያዙ ነገሮች አሁንም አሉ። አሁንም ድረስ መጽሔቶቹ ላይ ምኑ ላይ ሁሉንም በኩል ደረጃ ሁሉንም ሃይማኖት በኩል የሚያይበት ደረጃ ላይ አልደረሰም። የተሻሻሉ ነገሮች የሉም አይደለም ግን ብዙ በዚህ በኩል የሚቀረው ነገር አለ። ከዛ አንጻር ሙስሊሙን ሁልጊዜም እየበደለ ያለ ድርጅት ነው ይሄ። ምንም ሊሸፈን አይገባም። በዓለም አቀፍ ደረጃ ታላቅ ድርጅት መሆኑ፣ ኢትዮጵያን ስም ማስጠራቱ ጥሩ ነገር ነው፣ እሱ ደስ ይለናል። ግን ደግሞ እንደ ሙስሊም፣ እንደ ዜጋ የሚያደርስብንን በደል ግጥም አድርገን ነው የምንናገረው፣ ያለምንም ማፈር። በዚህ በኩል መጅሊሱን በተደጋጋሚ ደብዳቤ የጻፈ ምን እያለ ሲጠይቅ ቆይቷል። ምላሽ ስለማይሰጥ ወይም ደግሞ ለውጦችን በተግባር መስጠት ስለማይፈልግ ነው ድርጅቱ እንጂ መጅሊሱ ሳይሞክር ቀርቶ አይደለም። በተደጋጋሚ ቅሬታ እያቀረበ ምን እያለ ይህን ነገር አስተካክሉ እያለ ግን መልስ እንዲሰጡ አልፈቀዱም፣ ወይም ደግሞ እነዛን ችግሮች አድሬስ ለማድረግ አልፈቀዱም። አሁን ያው ጠርተው መጅሊሶችን ምን ማስፈጠሩ ምኑ እንዳለ ሆኖ ነገር ግን ለመጅሊስ ግን ክብር አይሰጥም ይሄ ድርጅት። ይሄ ድርጅት ለመጅሊሱ ደብዳቤ ለመጅሊሱ ይህንን ችግር ፍቱ፣ በሃይማኖት ጭቆና አታድርሱ ብሎ መጅሊሱ የሚያስተላልፈውን አደራ ለመቀበል አሁንም ፈቃደኛ አይደለም። ሰብስቦ ቢያስፈጥር ባያስፈጥር ብዙ ትርጉም አለው ወይ የሚል ተቃውሞ መነሳቱ ከዛ አንጻር የሚታይ ነው። ትራክ ሬከርዱ የመድሎ ነው፣ ይታወቃል። ካሁን ቀደም ብዙ ዳሰሳዎች ሰርተናል አይደል? ሰላምታ መጽሔት ላይ በምን መልኩ ኦልሞስት ለክርስቲያን ብቻ የሚያደሉ ዘገባዎችን እንደሚያደርግና ሙስሊሙን ማሳየት እንደማይፈልግ፣ ይሄ ደግሞ ስትራቴጂክ ስራ እንደሆነ ማለት ነው ምክንያቱም ሰዎች በኢትዮጵያ አየር ወደ ኢትዮጵያ ሲመጡ ብዙ ጊዜ ኢትዮጵያ አየር መንገድን ይመርጣሉ። መጽሔቱን ይመለከታሉ። ስለ አገሪቱ የሚኖራቸው ምስል ኢትዮጵያ የክርስቲያን ደሴት የሚለውን የተሳሳተ ሐሰተኛ ምስል የሚያንጸባርቅ ነው ሆኖ ይኖረው። ይሄ እስካሁን ድረስ ሙሉ በሙሉ መስተካከል ያልቻለ ነው። ከሌሎች በተለይ ደግሞ ለሁሉም ሃይማኖት ነው እንዳይባል፣ ደግሞ አይ ከሁሉም ሃይማኖት ራሱን ስለሚያርቅ ነው እንዳይባል ደግሞ እውነታው እንደዛ አይደለም። ይው የሆነ ጊዜ እንደውም ሼር ያደረጓቸው ገጾቻቸው ላይ ጭምር ፎቶግራፎች ቢሮቸው ላይ ትላልቅ ግዙፍ መስቀል ግድግዳው ላይ አንድ ሜትር የሚያክል መስቀል የሰቀሉ ሰራተኞች ጭምር ኤርፖርት ውስጥ እንዳሉ ይታያል። ከዛ አንጻር ሲታይ ችግር ያለበት ከሙስሊሙ ጋር እንጂ አጠቃላይ ከሃይማኖት ጋር እንዳልሆነ የሚጠቁም ነገር ነው። በዚህ ደረጃ የሚደረጉ ነገሮች አሉ። ስለዚህ እነዚህን ነገሮች እንነግረዋለን ለማ ለአየር መንገዱ መልእክታችን ምንድን ነው? የኢትዮጵያ አየር መንገድ ሆይ፣ በኢፍጣር ልትሸውደን አትችልም። ሙስሊም መሪዎችን ወደ ኢፍጣር በመጥራት መጅሊሱን በመጥራት ልትሸውደን አትችልም። በትክክል ለሕዝበ ሙስሊሙ ክብር ካለ ለሕዝበ ሙስሊሙ እሴት የምትጨነቅ ከሆነ እንደ ድርጅት ለመጅሊሱ በየጊዜው ለሚጽፋቸው ደብዳቤዎች ምላሽ ስጥ። በሙስሊም አዳዲስ ቅጥር ሰራተኞች ላይ በድሮዎቹ ላይ የምታደርገውን በደል አስቁም። ይሄ ነው ትልቅ ለውጥ ሊባል የሚችለው ማለት ነው። ያኔ ለካ ይሄ አየር መንገድ የእኛም አየር መንገድ ነው የሚል የእኔነት ስሜት እናዳበራለን። ትራክ ሪከርዱን ለማናውቀው እንግዲህ በጥቅሉ ያሉ ነገሮችን ለማውራት እኔ በዚህ ጉዳይ የተደረጉትን ትግሎች በቅርብ እንደሚያውቅና ብዙ ሰዎችን እንዳናገረ ሰው ሆኜ ነው የምናገረው። አስተዳደሩ በየጊዜው ሲቀያየር ኖሯል። የአሁኖቹ ብዙ የከፉ አይደሉም። ለእስልምና እንዲህ በጣም አክቲቭ የሆነ ጥላቻ ያላቸው ብዬ የማስባቸው አይደሉም። እውነቱን ለመናገር አሁን በሲኢኦም ደረጃ በምንም ያሉት አካላት ሙስሊም ጠል ሊባሉ የሚችሉ አይደሉም። ይህንን ክሬዲት መስጠት እፈልጋለሁ። መለወጥ የሚፈልጓቸውም ነገሮች አሉ፣ የለወጧቸውም ነገሮች አሉ። ይሄም የሚበረታታ ነው። ነገር ግን አሁንም ቢሆን ድርጅቱን ከአስከፈ የሃይማኖት አካታችነት እንዲኖረው ለማድረግ ግን ቁርጠኝነት እየታየባቸው አይደለም። በዚህ ደግሞ በጣም ሊተቹ ይገባል። የቀድሞዎቹን ካየን በቀደመው ዘመን የነበሩ አስተዳደሮች መደበቅ በማይችሉበት ደረጃ የሙስሊም ጥላቻ ያንጸባርቁ ነበር። የአሁኖቹ ግን ደረጃ በደረጃ የቀየሯቸው ነገሮች አሉ፣ ግን የሚቀይሯቸው ነገሮች ገና ብዙ ናቸው። በተለይ ደግሞ ሲሪየስ የሆኑት ከቅጥር ከምን ጋር የተያዙት ነገሮች እስካሁን ድረስ አለመቀየራቸው በጣም ትልቅ የብራንድ መበላሸት ነው። እና ወደ ታች ለማውረድ ተቸግሯል። አሁን ያለው አስተዳደር ተቸግሯል ሳይሆን ቁርጠኝነቱ አንሶታል። ይህንን ቁርጠኝነት እንዲያመጣ እንፈልጋለን። ያኔ ነው ሙስሊሙን ህብረተሰብ እንደሚያከብር መረዳት የምንችለው ማለት ነው። ከዛ ውጭ ሰራተኞች ላይ የሚፈጥረው ችግርም ሊታሰብ ይገባል። የኔነት ስሜት እንዴት ሊኖርባቸው ይችላል? እኒህ ሰራተኞች ሁልጊዜ በእምነታቸው ምክንያት እድገት የማያገኙ ከመሰላቸው ጥቃት እንዲሰማ አትስገዱ፣ ምን እየተባሉ የሚሳቀቁ ከሆነ እንዴት ነው የኔነት ስሜት ሊያዳብሩ የሚችሉት? ድርጅት ያለልኝ እንዴት ሊሉ ይችላሉ? እና ራስህ ሰራተኞችህን እያቆሰልክ አምባሳደር ሁኑልኝ ብትላቸው፣ ለሰራተኞች ምን ያክል ሊያስኬድ ይችላል? ይህስ ራሱ ብራንዱን አይጎዳም ወይ? መጅሊሱን ለምን ይንቃል? የኢትዮጵያ አየር መንገድ ይሄ ነው ለእኛ የሚገባን። ለሙስሊሙ ክብር ማለት ለመጅሊሱ ክብር ማሳየት ማለት ነው። የመጅሊሱን ደብዳቤ አለመመለስ ወይም ተገቢውን የማስተካከያ እርምጃ አለመውሰድ ለእኛ ሙስሊም ከመናቁጭ ሊሆን አይችልም። ስለዚህ በግልጽ ባለ በደማቅ ቦልድ ቃላት እንናገረዋለን፣ የኢትዮጵያ አየር መንገድ አሁንም ድረስ ለሕዝቡ ሙስሊሙ ክብር የለውም። ይሄ ነገር መስተካከል አለበት። ሙስሊሙን ገፍቶ ግን ያዋጣዋል ስንል እንደማያዋጣው ሊያውቅ ይገባል ይሄ ድርጅት። የኢትዮጵያ ሙስሊም የሀገሪቱ ግማሽ ማህበረሰብ ነው። ከፍተኛ ተጠቃሚ ነው። የአየር መንገዱን በንግድም በሌላም በሚሄድበት ጊዜዎች ሁላ በጣም ይጠቀማል። በተለይ ደግሞ በሀጅ በጣም ትልቅ ቢዝነስ ነው ይዞ የሚመጣው ሙስሊሙ ለአየር መንገዱ፣ ምንም እንኳን አየር መንገዱ ባያከብረው ማለት ነው። ከሃይማኖቱ የሚያስቀድመው ደግሞ የለም የኢትዮጵያ ሙስሊም። ከዛ አንጻር ለምንድን ነው መቀበል የከበዳችሁ ይህንን ነገር? ለምን አታስተካክሉም? ሰላትና ሂጃብ እኮ የእስልምና አካል ናቸው። ሊፋቁ የሚችሉ አይደሉም። እኒ ዓለም አቀፍ እውቅና የተሰጣቸው የእስልምና ማንነት መገለጫዎች ናቸው። ልክ አንድ ሰው ኦርቶዶክስን ሲያስብ ማተብን እንደሚያስበው ሁላ ሰላትን፣ ሂጃብን ያስባል ከሙስሊም ደግሞ በተራው። ስለዚህ ይህንን ማክበር ምኑን የተሳናችሁ? መቼ ነው ይህንን ነገር የምትቀይሩት? መቼ ነው ይህንን የበሰበሰ አሰራር ቀይራችሁ በቃ ከሙስሊሙ ጋር ያሉንን ችግሮች በሙሉ ፈተናል ብላችሁ እፎ የምትሉበት ማለት ነው። ያንን ዘመን አትናፍቁበትም? አትናፍቁም ወይ ነው እንግዲህ። ያ ዘመን እስኪመጣ ግን አሳምረን እንነግራችኋለን። በጥቃቅን ፒአር ስራዎች ልትሸውዱን፣ ልትሸነግሉን አትችሉም። መብታችንን እናውቃለን። እንደ ኢትዮጵያ ሙስሊም ማህበረሰብ ፒአርና ትክክለኛ ለውጥ ይገባናል። በደንብ ይገባናል። ዝም ብሎ ከላይ ከላይ የገጽታ ለውጥና ውስጥ ስር መሰረት የያዘ መሰረታዊ ችግሮችን የፈታ ለውጥን እናውቃለን፣ እንረዳለን። ያ ብቻ አይደለም፣ ለመብታችን አሳምረን እንታገላለን። ቢዝነስ መሆናችንን እናውቃለን። ለኢትዮጵያ አየር መንገድ ይዘን የምንመጣው ቢዝነስ ከፍተኛና ብዙ ነው። ይሄንንም በደንብ እንረዳለን ማለት ነው። ነገ ይህንን ቢዝነስ ብናነሳው ወይም ወደ ሌላ ብናዞረው የኢትዮጵያ አየር መንገድ እንደሚጎዳ እናውቃለን። ነገር ግን ሀገራችንን ስለምንወድ ድርጅቱም ሀገራዊ ስለሆነ ነው እስካሁን ድረስ ሙስሊሙ ከአየር መንገድ ጋር ስትክ እያደረገ ያለ። ይህን እንኳን ክሬዲት መስጠት አለመቻሉ ያሳዝናል። የጊዜ ጉዳይ እንጂ አካታችነት ግን እንደማይቀርላችሁ እውቁት። ላታመልጭ አትላላጭ ነው ምንድን ነው የሚባል ነገር አለ። መንፈራገጥ ላያመልጡ መንፈራገጥ የሚባል ነገር አለ። አካታችነት መምጣቱ አይቀርም፣ ይሄ ድርጅት መስተካከሉ አይቀርም አሁንም በሂደት ላይ ነው። ግን ዛሬውኑ ቶሎ አድርጋችሁ ከሙስሊሙ ጋር እርቃችሁን ብታፈጥኑት አይሻልም ወይ ለማለት እወዳለሁ። የቀኑ ጥያቄ በተለይ ለተመልካቾች የምሰነዝረው የኢትዮጵያ ኩራት በሚል የኢትዮጵያ አየር መንገድ አይነክ የተደርጎ መቀጠሉን ትደግፋላችሁ ወይ? ሙስሊሙስ በዚህ ጉዳይ ላይ ያለውን ኮንሰርን በግልጽ መናገር የለበትም ወይ? እዚህ ላይ ሀሳባችሁን ልትሰጡኝ ትችላላችሁ። ሀሳባችሁን በመስጠታችሁ ቪዲዮ ብዙ ሰዎች ጋር የመድረስ እድል ይኖረዋል። ከዛ አንጻር እንደ ትብብር ማድርጋችሁ ተመልከቱት። ምክንያቱም አንደኛ ሀሳባችሁን አውቅበታለሁ፣ ሁለተኛ ኮሜንት ባደረጋችሁ ቁጥር ኢንጌጅመንቱ ስለሚበዛ ብዙ ሰዎች ዘንድ ያደርሰዋል። ስለዚህ ተክቢር ሚዲያን መደገፍ የምትፈልጉ ሰዎች በዚህ መልኩ መደገፍ ትችላላችሁ። ከዛ ውጭ ላይክና ሼር እጅግ በጣም አንገብጋቢ እንደሆነ ሁልጊዜ ስናገር ቆይቻለሁ። ላይክ ባደረጋችሁ ቁጥር ብዙ ቦታ ይደርሳል። ከዛ ውጭ ሼር ደግሞ ራሳችሁ የምታደርሱበት ነው። ዩቱብም እስኪያደርሰው አንጠብቅም ካላችሁ በዋትሳፕ በቴሌግራም ግሩፖቻችሁ፣ በቻት ግሩፖቻችሁ ሼር ብታደርጉልኝ ለወዳጅ ለዘመድ ብትልኩልኝ እጅግ በጣም ትልቅ እገዛ ይሆነኛል ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ፌስቡክ ላይ ፎሎ ያላደረጋችሁም እንደዛው። ከዛ ውጭ በገንዘብ ማገዝ የምትፈልጉ የተክቢር ሚዲያን ስራዎች አባል ሆናችሁ በወርሃይ መዋጮው ዩቱብ ላይ አምስት አይነት መዋጮዎች አሉ። ከዛ መርጣችሁ የአቅማችሁን ማገዝ ትችላላችሁ። ፌስቡክም ላይ ተመሳሳይ የሰብስክሪፕሽን ሰርቪስ አለው። ከዛ ውጭ እዚሁ ቪዲዮ ላይ ስጦታ መስጠት የምትፈልጉ ሱፐር ታንክስ መጠቀም ትችላላችሁ። ፌስቡክ ላይ ያላችሁ ደግሞ ፌስቡክ ስታር መስጠት ትችላላችሁ። ከዛ ውጭ ደግሞ አይ በባንክ ይሻለናል ካላችሁ በኢትዮጵያ ንግድ ባንክ ሂሳቤ 1000501689247 ቀጥታ በትልኩ ለተክቢር ሚዲያ ትልቅ አስተዋጽኦ እንደሚሆን ማስታወስ እወዳለሁ። ስክሪኑ ላይ የተጻፈው ቁጥር ልታገኙ ትችላላችሁ። እንግዲህ ስላዳመጣችሁኝ እንደ ሁል ጊዜ ሁላ እጅግ በጣም አመሰግናለሁ። ነገ ኢንሻላህ በሌላ ፕሮግራም እስክንገናኝ ወሰላሙ አለይኩም ወረሕመቱላህ።